በጣም ቆንጆ ጥያቄ። የኛ ሪል እስቴት መቶ ፐርሰንት ተጠናቆ ያለቁ አፓርትመንት ቤቶችን ነው ለማርኬቱ ይዘን የመጣ ነው። በተጨማሪ ደግሞ ከ350 ሺህ ብር ቅድመ ክፍያ ጀምሮ ከ12 ካሬ ጀምሮ እስከሚፈልጉት የካሬ አማራጮች ያ ኤሪያ ደግሞ በጣም ለኢንቨስትመንት ምቹ የሆነ ኤሪያ ነው። ስፔሻሊ ደግሞ አደይ አበባ ስቴዲየም በጣም ትልቁ ስቴዲየም ነው። ሲግናል አካባቢ ላይ ኮምፕሊትሊ 100% የተጠናቀቀ አፓርትመንት በራሱ አቅም ገንብቶ በምሸጥ ላይ ይገኛል። እዛ ራውንድ ላይ ሱቅ ሰው ሲኖረው ወይም ደግሞ የሱቅ ባለቤት መሆን ምን ያህል አስራፊና ምን ያህል አዋጭ እንደሆነ በደንብ የሚታወቅ ነው። ሰላም ጤና ይስጥልን ተመልካቶቻችን እንደምን ቆያችሁ? ኢትዮድቪ ቻናላችን ነው። በዛሬ ፕሮግራማችን እንግዲህ ወደ እናንተ የምናስቃኘው መቶ ፐርሰንት የተጠናቀቁ የተለያዩ ቤቶችና የሱቅ አማራጮችን ወደ እናንተ ይዘው በቀረበው ዴማ ሆፕ ሪል እስቴት ተገኝተናል። ወደ ውስጥ ገባ ብለን እናንተ ጠቃሚ ናቸው የምንላቸው መረጃዎች እያስተላለፍን የምንቆይ ይሆናል። አብራችን ቆዩ። ላ ሰላም፣ እንዴት ቆይሽ? ሚሮን እባላለሁ የዴማ ሆፕ ሪል እስቴት የሽያጭ አማካሪ ነኝ። መልካም እንግዲህ ዛሬ የመጣ ነው ስለ ዴማ ሆፕስ አንዳንድ መረጃዎችን ለመቀበል እንዲሁም ደግሞ ለሽያጭ ክፍት የሆኑት ቤቶች ለመመልከት ነው እና በመጀመሪያ ዴማ ሆፕስ ማን የሚለውን ነገር ንገል። ኦኬ ዴማ ሆፕ ትሬዲንግ ከዚህ በፊት ለ22 ዓመት ያህል ኢምፖርት ኤክስፖርት ላይ ሲሰራ ነበር። ስፔሻሊ የቅባት እህሎችን ኤክስፖርት በማድረግ የቤት ውስጥ እቃዎችን ደግሞ ኢምፖርት በማድረግ ነበር የምንሰራው። አሁን ላይ ደግሞ ወደ ሪል ስቴቱ ዘርፍ ጆይን አድርገናል፣ በሰፊው ገብተናል። ስለዚህ ዴማ ሆፕ አሁን ላይ ሲግናል አካባቢ ላይ ኮምፕሊትሊ 100% የተጠናቀቀ አፓርትመንት በራሱ አቅም ገንብቶ በመሸጥ ላይ ይገኛል። ስለዚህ ዴማ ሆፕ ይሄንን ይመስላል። በሪል ስቴቱ ዘርፍ እንዳልኩሽ በቅርቡ ነው ጆይን ያደረግነው። ነገር ግን መቶ ፐርሰንት የተጠናቀቀ አፓርትመንት ገንብተን በሽያጭ ላይ እንገኛለን። አሁን ላይ ሀይ ኢንድ ለግዠሪ የሚባሉ እጅግ በጣም ሰፋፊ የሆኑ ቤቶችን እዚህ ሲግናል ላይ መቶ ፐርሰንት ያለቁ ቤቶችን ነው ገንብተን እየሸጥን የምንገኘው፣ ለደንበኞቻችንም ያቀረብ ነው ይህንን የመሰል አፓርትመንት ነው። አሁን ላይ እንግዲህ ሀገራችን ላይ በርካታ የሆኑ ሪልስቴቶች ይገነባሉ እና አንዱን ከአንዱ ደግሞ የሚለይበት ብዙ ነገሮች ይኖሩታል፣ ያስባለሁ። እናንተ ሪስት ከሌላው በምን ለየት ያደርገዋል? በጣም ቆንጆ ጥያቄ። የኛ ሪልስቴት መቶ ፐርሰንት ተጠናቆ ያለቁ አፓርትመንት ቤቶችን ነው ለማርኬቱ ይዘን የመጣ ነው። ያ ደግሞ እጅግ ለየት ያደርገናል። በተጨማሪ በሁለት ዓመት ውስጥ ነው ጂ ፕላስ 21 ሶስት ቤዝመንት ያለው አፓርትመንት ቤት ገንብተን አስረክበን ወደ ሽያጩ እየገባ ነው ማለት ነው። ሶ ይሄንንም አንድ ለየት የሚያደርገው ነገር ነው። በተጨማሪ እጅግ በጣም ሰፋፊ የሆኑ ቤቶችን ነው አሁን ላይ ለሽያጭ ያቀረብ ነው። በአንድ ፍሎር ላይ አራት አባወራዎች ብቻ ናቸው ያሉት። ለአራት አባወራ ሶስት ሊፍቶች አሉት። ይሄም ደግሞ ለየት ያደርገዋል። እንዳልኩሽ ሶስት ቤዝመንቶች ናቸው ከታች ያሉት። ከ65 እስከ75 መኪና ማቆሚያ ቦታ አለው። አጠቃላይ ህንፃው የሚይዘው ወደ 60 የሚሆኑ አባወራዎችን ነው። ለ60 አባወራዎች ከ65 እስከ75 መኪና ማቆሚያ የሚችል ቦታ አለው። ኤሌክትሪካል መኪና ቻርጀር ፕሌስ እዛው ቤዝመንት ላይ ማግኘት ይችላሉ። አሁን ላይ ደግሞ ስፔሻሊ ኤሌክትሪካል መኪና ወደ ኢትዮጵያ በደንብ በስፋት እየገባ ያለበት ወቅት ነው እና አብዛኛው ማህበረሰብ ደግሞ ኤሌክትሪካል መኪና ቻርጀር ያለውን ነው እየተጠቀመ ያለው። ዴማሆፕ ደግሞ ቀደም ብሎ ኤሌክትሪካል መኪና ቻርጀር ከታች ዛው ቤዝመንት ላይ አዘጋጅቶላቸዋል። በተጨማሪ ደግሞ ሌሎች አሜኒቴዎችም አሉ እዚህ አፓርትመንቱ ላይ እንደ ጂምስ፣ ፓ፣ ኮፊ ሀውስ እና ሌሎችን። ቴራስ ወደ አንድ ሺ ካሬ ላይ ያረፈ ቴራስ አለው። ይህም ደግሞ ለየት ያደርገዋል ከሌሎቹ ሪል እስቴቶች። ይሄንን ይመስላል። መልካም እንግዲህ አሁን ያልሽኝ ነገሮች በሙሉ ደግሞ ታች ሚዲያ እንመለከታቸውን ያስባል ነው አሁታቸው ሚዲያ ብት መልካም ይመስለኛል። በጣም ቆንጆ በደንብ ያሉትን አማራጮቻችንን የማሳይሽ ይሆናል። እዛው ላይ ደግሞ ያከፋፈል ሂደቱን እና የቤቱን ኳሊቲዎቹን ኤቭሪቲንግን በደንብ ማሳይሽ ይሆናል። ስለዚህ በዚህ አጋጣሚ ስለ ሊፍቱ ልንገርሽ። ከአራተኛው ፍሎር በኋላ አክሰስ ማድረግ ስለማይችል ይህንን ካርድ መጠቀም ይኖርባቸዋል። ወደ ላይ ለመሄድ ይህንን ካርድ መጠቀም ይኖርብናል ማለት ነው። ነዋሪ ከላይ ይመስላለ ነው ነዋሪ ሴፍቲ ሲባል ወይም ፕራይቬሲ ሲባል ለዛ ነው ይሄ ያዘ። ስለዚህ ይህ ካርድ ሲኖራቸው ብቻ ነው ከአራት በላይ መውጣት ከአራት በላይ መውጣት የሚችሉት። አሁን ለምሳሌ ሰባተኛ ፍሎር ላይ ብነካለሽ አይሰራም። አክሰስ ማደረግ አለበት። ለእያንዳንዱ ቤቶች ወይም ለእያንዳንዱ አባወራ ይህንን ካርድ አስር አስር እንሰጣለን። ለዚህ ምንም አይነት ምናልባት እንግዳ ቢመጣባቸው ለሌላ ዋገን አሳልፎ ለመስጠት እንዲመቻቸው አስር አስር ካርዶችን እንሰጣቸዋለን። ደረጃው እንደምታዩ በጣም ሰፊ ነው። ሁለት እና ሶስት ሰው በደንብ የሚያሳልፍ ነው። ከየሽጅ የራሱ በደንብ ሰፋ ብሎ ነው። ሜትር ከሰማንያ አካባቢ ነው። ከሌሎቹም ብታነጻጸሪ በደንብ ሰፊ ነው። ከዚህ ነው የምጀምረው። አፓርትመንቱ እንግዲህ ኮሪደሩ ይህንን ይመስላል። በአንድ ፍሎር ላይ አራት አባወራዎች ብቻ ናቸው ያሉት። አንደኛውን ክፍል ደግሞ ላሳይሽ። እሺ፣ እንግዲህ ለሽያጭ ካስረከባቸው ቤቶች መካከል እንግዲህ ይኸኛው አንደኛ ነው እና ወደ አዎ፣ በደንብ እናያለን። በነገራችን ላይ እዚህ ጋር ይሄ አሁን ካስረከብናቸው ካልኩሽ፣ ይሄንኛው የሰራተኛ ክፍል ነው። ወጣ ብሎ ነው ከዋናው ቤት የሚገኘው። እንደምትመለከችው በውስጥ ላይ ሻወር ባዝሩም ኤቭሪቲንግ ሁሉም ያለበት ነው። እሺ ይሄኛው የሰራተኛ ክፍል ነው ከነ የምታጠቢያ ክፍሏ፣ የምታጠቢያው ክፍሏንም በደንብ አሳይሻለሁ። ውስጥ ላይ ይሄኛው እንደምትመለከቱት ሻወሩ ነው። እዚህ ጋር የሃንድ ዎሽ አለ። እዚህ ጋር ደግሞ የራሱ አይሆነ የምታጠቢያው፣ እዚህ ጋር የምታጠቢያው የሆነ በር ማለት ነው። ደግሞ ቤቱን ላሳይሽ። ይህንን ያደረግንበት ምክንያት ደግሞ ፕራይቬሲን ያው አባወራዎችም ውስጥ ላይ እንዳይረበሹ በፈለገሽ ሰዓት ገብታ እንድትወጣ በማሰብ ወጣ አድርገን ያስቀመጥነው ማለት ነው ማለትነው ለየት ያለ ነው። ብዙ ጊዜ ውስጥ ነው የሚሆነ ሰራተኛ ክፍል አለ። በትክክል ለየት ያለ ነው፣ ወጣ ያለ ነገር ነው። ለዛም ነው እንዲያሳይሽ ያለውን። ወደ ውስጥ እንግባና ደግሞ ያለውን ነገር በደንብ ላሳይሽ። እንግዲህ ማሳይሽ ቤት ይሄንን ይመስላል። መጀመሪያ ግን ቤቱን ከማሳየቴ በፊት ስለዚህ በር የተወሰነ ነገር ልበልሽ። ሰባት ልኮች ናቸው ያሉት እንደምትመለከችው ሰባት ሎኮች አሉት። የጣሊያን ምርት ነው። ታክስ ነንበር አለው። እያንዳንዱ ነገር ቼክ ማድረግ ይቻላል። በተጨማሪ በውስጡ ብረት አለው። ለሶስት ሰዓት ያህል ፋይል ፕሩቭ ነው። እሳት ቢነሳ መቆጣጠር ይችላል። ለሶስት ሰዓት ያህል ብሬክ ማድረግ አይቻልም። ሌባ እንኳን ቢመጣ ሜይ ቢ ነው ያው አያልፍም። ግን እንደዛ እንኳን ቢሆን ኮንትሮል ማድረግ የሚቻል በር ነው። ኳሊቲ የጠበቀ በር ነው። ይሄንን ይመስላል ቤታችን ይሄንን ይመስላል። አዎ ሳሎኑ ነው። በጣም ዋይድ ነው፣ ሰፊ ነው። በጣም ስፓሽስ ነው። እንደምትመለከችው ፍሎሩን ካየሽ ፓርኪን የተጠቀም ነው። እሳት ቢነሳ መቆጣጠር የሚችል በጣም ቆንጆ ማቴሪያል ነው የተጠቀም ነው። እዚህ ጋር የኪችን ካቢኔቱን እቃዎች ስንመለከት ደግሞ እምድፎች ናቸው። እዚህ ጋር ካየሽ የሳከሩ ኢንዱስትሪያል ሳከር ነው የተጠቀም ነው። ምንም አይነት የሽታ መሆነ የጠረን ችግር አይኖርም። እቃዎቹን በጣም ኳሊቲ እየጠበቁ ኢሮፕ ስታንዳርድ የሆኑ ማቴሪያሎችን እየተጠቀም ነው። በደንብ ደግሞ ክፍሎቹን ማስተር ቤድሩሙን፣ ሌሎችንም ክፍሎች ደግሞ እየተከተለን ላሳይሽ መልቀብ ሳሎኑ እራሱ በጣም ሰፊ ነው። ወደ ውስጥ ገባ ብለን ደግሞ የተቀብስ እንመልክታቸው። እዚህ ሳሎኑ ጋር ደግሞ አንድ ነገር ላሳይሽ የምፈልገው በጣም ከዚህ ቤት ውስጥ የምወደው ባልከኒ ነው። እጅግ በጣም ሰፊ ባልከኒ ያለው ቤት እሱን ደግሞ በደንብ ላሳይሽ። ይሄ ባልከኒ በጣም ሰፊ ነው። እንደምትመለከቸው ይሄ ባልካኒ ነው፣ በጣም ሰፊ ነው። ኦልሞስት ወደ አስር ሜትር የሚያህል ስፔስ አለው። ወደዚህ የምትመለከችው ሲቲቪው ነው። ካየሽው በጣም ቆንጆ ሲቲቪው አለው። ወደዚህ እዚህ ጋር ደግሞ ካየሽ ከታች ላይ ነው መብራቶችን ያደረግነው። እዚህና እዚህ ጋር ከታች ላይ ነው መብራት ያደረግነው። ከላይ ያላደረግንበት ምክንያት ያው ፕራይቬሲን ለመጠበቅ ያክል ነው። በጣም ሰፊ ነው። በጣም ቆንጆ ስፔስ ያለው ነውና ይሄንን ይመስላል። አሁን ከሳሎኑ ፊት ለፊት መሆኑን ለቢሮ ውስጥ በጣም ደስ የሚለው ይህም ደግሞ ሰፊ ነው፣ በጣም ነው፣ በጣም አሪፍ ነው ብያስባለ። ውስጥ ገባ ብለን ደግሞ የቀሩትን እንመለከታቸው። የቀሩትን ክፍሎች ላሳይሽ። አሁን ደግሞ ማስተር ቤድሩሙ ላሳይሽ። እዚሁ ላይ ደግሞ እየተጠቀምናቸው የውስጥ በሮች አልሙኒየሞች ናቸው። ይሄ ደግሞ ማስተር ቤድሩሙ ነው። እሺ ማስተር ቤድሩሙ ይህንን ይመስላል። በጣም ሰፊ ነው። እንደምትመለከችው ቤቶቻችን ላይ ካየሽ ምንም አይነት ሌላ ላይትም ሆነ የናቹራል ኤድ ችግር የለው። በጣም ነው የሚያምረው፣ በጣም ሰፊ ነው። እዚህ ጋር ካየሽ ደግሞ ክሎዜቶችን ሁሉም ላይቶች አሏቸው፣ ውስጥ ላይ ኤልዲ ላይቶች አሏቸው። ሁሉንም ከፍተሽ ስታያቸው ሰፋፊም ናቸው። መደርደረን በደንብ ነው ያላቸው ልብስ ለማቆም ኤቭሪቲክ በደንብ ሰፊ የሆነ ነው። ውስጥ ላይ ደግሞ የባዝሩሙን ላሳይሽ። ይሄ ደግሞ የማስተሩ ባዝሩሙ ነው። እንደምታዩ እቃዎቹ በአጠቃላይ አልቀዋል። የሴራሚክ ስራዎቹ እዚህ ጋር ውስጥ ላይ ደግሞ ብሪሚክሶች ናቸው እየተጠቀምን ነው። የሻወር ቤቱ እዚሁ ላይ ነው። መቀዝቀዣው ማቀስቀጃው ውሃ ጀምሮ ላይ ከሰም ትዙፋ እዚሁ ላይ ነው። ማሞቂያው መቀዝቀዣው ያለው ይመስላል። እዚህ ጋር ደግሞ ባዝሮሞቹ የጃጓር ምርቶች ናቸው። ኳሊቲን የጠበቀ ኢሮፕ ስታንዳርድ እቃዎች ነው እየተጠቀምን ነው። ሌሎቹ ክፍሎች ታሳይሽ። ይሄ ደግሞ ሁለተኛው ክፍላችን ነው። እንደምትመለከችው ይሄም በጣም ሰፊ ነው። ሁሉም ክፍሎች የራሳቸው የሆነ ክሎዜቶች አሏቸው። ሲኛዋ ክፍል እንግዳ ቢመጣባችሁ በደንብ ማስተናገድ የሚችል ክፍል ነው። እንዳየሽ እዚህ ጋር አልጋቸው ቢሆን በደንብ ዋኪንግ ስፔስ አለው በደንብ ሰፊ ነው። የራሷ የሆነች አነሳ ያለሽ ባልከኒ ደግሞ አላት። ለናቹራል ላይት ወይም ደግሞ ኤል ቢፈልጉ እች ጋ ወጣ ብለው በደንብ አክሰስ ማድረግ ይችላሉ። ክፍሎቻችን ላይ አልሳስትም። በጣም ሰው ሰፋፊ ነች። ቀጣዩን ደግሞ ላሳይሽ። አሁን ደግሞ ማሳይሽ የልጆቹን ክፍል ነው ሶስተኛውን ክፍል ማለት ነው። ይህን የኛው ጋር የለ ይሄ የልጆች ክፍል ነው እንደምትመለከቸው በጣም ሰፊ ነው። ካየሽው ከሁለት ከሶስት ልጆች በላይ በደንብ ማስተናገድ የሚችል ነው። ሁሉም ቤቶች ላይ የራሳቸው ክሎዚቶች አሉ። እንዳሳየዎች ቅድም የራሳቸው ኤልዲ ላይቶች ውስጥ ላይ አለ። እዚህኛው የልጆች ክፍል ላይ ባልካኒ አላደረግንለትም፣ ነገር ግን ላይት እንዲገባ ወይም ደግሞ ናቹራል ኤደር እንዲገባ የራሱ የሆነች አነስ ያለች መስኮት አለቻት። ይህም ልጆች ስለሆኑ ለፕራይቬሲ ደር ማየት ነው። ይህንን ይመስላል። ደግሞ ኮመን ባዝሩሙን በደበላ ሳይሽ፣ ይሄ ደግሞ ኮመን ባዝሩሙ ነው። እዚህ ጋር የሃንዳዎች ነው የምታገኘው፣ እንደምትመለከቱ ውሃ ጀምሯል። እነኚህ ሴንሰሮች ናቸው፣ ላይት ሴንሰሮች ናቸው። የከርሰ ምድር ውሃ 237 ሜትር የተቆፈረ ስራ ይጀምራል፣ እንደያየሽ ማለት ነው። እዚህ ጋር ደግሞ ለወንድ ሪፕሌስ ነምቶ ነው። ይሄንኛው ባዝሩ ኮመን ባዝሩ ሁለቱ ልብዳ ሁለቱ ቤቶች የሚሆን ኮመን ባዝሮ ነው ስታንዳርዶዎቹ እቃዎቹ በአጠቃላይ ቅድም እንዳልኩሽ ማቴሪያል የተጠቀሙ አንድ አይነት ማለት ነው መሳሳዮች ናቸው መልካም እሺ ቤቶቻችንን እንዴት አይሻቸው እንግዲህ ተመልክቻቸዋለሁ በጣም ደስ የሚሉት ቤቶቹ ሰፋፊ ናቸው ቢሯቸው በጣም ደስ ይላል እና ተመልካቶቻችን ግን እነዚህ ቤቶች መግዛት ሲፈልጉ ያከፋፈል ስርዓት ምን ይመስላል በጣም ጥሩ ያከፋፈል ስነስርዓቱ ሀምሳ ፐርሰንት ቅድመ ክፍያው የቀረውን ሀምሳ ፐርሰንት ደግሞ አንድ አመት ተኩል ጊዜ እንሰጣለን። በእንደዚ አይነት መልኩ እየኖሩበት ወይም አከራይተው መክፈል ይችላሉ። አሪፍ ነው። እንግዲህ የሀምሳ ፐርሰንት ምስ መክፈል ባይችሉ ሌላ ምን አይነት አማራጮችን ይዛችሁ መጥታችኋል? ሌላ አማራጭ አለ በኮንስትራክሽን ሂደት የሚከፈሉ ቤቶችን ቦሌ ብሉ ስካይ ሆቴል ጎን ላይ ይዘን መተናል። እሱም ደግሞ ቢሮ ሄደን እንዲቴይል ያለውን ነገር ማውራት እንችላለን። እስካሁን እንግዲህ ስንመለከት የነበር ነው እንግዲህ በተመለካቶች ለበሳምፕል መንገድ ያሳየናቸው ነው። እና በዚሁ ስታንዳርድ ደግሞ እየተሰራ ያለ አለ ብለሽኝ ነበር። እና እስኪ ስላለው ሎኬሽን እዛ አካባቢ ምን ምን ነገሮች እንዳሉን ጨምረሽ ስላለው ነገር ንገል። በጣም ቆንጆ ቦሌ ብሉ ስካይ ሆቴል ጎን ላይ ወይም አደይ አበባ ስቴዲየም አሁን የሚገነባበትን በደንብ የምታውቂው ይመስለኛል። ሎኬሽኑ በጣም ቆንጆ፣ ለኢንቨስትመንትም ለመኖርም ምቹ የሆነ ቦታ ነው። እዛ ራውንድ ላይ ከብሉ ስካይ ሆቴል ጎን ላይ ይሄንን የመሰለ አፓርትመንት ገንብተን ልናስረክብ ኦልሞስት አሁን ስራ ጀምረናል። ይሄኛው ዲዛይኑ ነው። ከአምስተኛ ፍሎር ጀምሮ እስከ አስራ ስድስተኛ ፍሎር ድረስ አፓርትመንት ቤቶች ናቸው ያሉበት። ባለ አንድ ባለ ሁለት እና ባለ ሶስት መኝታ ቤቶችን በቀላሉ ማግኘት ይችላሉ። ከሰባ ዘጠኝ ካሬ ጀምሮ እስከ መቶ ሰላሳ አንድ ካሬ ከባለ አንድ እስከ ባለ ሶስት መኝታ ቤቶች አሉን ማለት ነው። እዚህ ላይ የሚሆነው ደግሞ ምንድነው? አንድ ነጥብ ሰባት ሚሊዮን ብር ነው ቅድመ ክፍያ አፓርትመንት ቤት ባለቤት ለሚሆን። እጅግ በጣም ሰፋፊ ቤቶች ናቸው። አሁን እንዳሳየውሽ አይነት ቤቶችን በፉሊ ፊኒሽድም በሰሚ ፊኒሽድም የምናስረክባቸው ይሆናል። ቀሪ ምስ ለምሳሌ ቅድመ ያክል ጊዜ ፔመንት ስኬጅሩል ላይ በጣም ቆንጆ እና ፍሌክሲብል የሆነ ፔመንት ስኬጅሩል አለው። ይሄኛው ምንድነው ሰባ ሰላሳ የሚባል ፔመንት ስኬጅሩል አለን። ሰባ ፐርሰንቱም በኮንስትራክሽን ሂደቱ ከፍለው የቀረውን ሰላሳ ፐርሰንት ደግሞ እየኖሩበት ወይም አከራይታዎት መክፈል የሚችሉበትን ፔመንት ስኬጅሩል፣ ፍሌክስብል የሆነ ፔመንት ስኬጅሩል ይዘን መተናል። ከዛ በተጨማሪ ደግሞ 15% ነው ቅድመ ክፍያው። 17 ሚሊዮን ብር ያልኩሽ። የቀረውን ደግሞ በኮንስትራክሽን ሂደት መክፈል የሚችሉበትን አማራጮች ይዘንላቸውን ምተናል። በምን ያክል ጊዜ ሰው ብዙ ጊዜ አንድ ዩኒቨርሲቲ ተመራጭ አድርጎት ሲገዛ ሊያሳስበው የሚችለው ነገር ምንድን ነው? የዴሊቨሪ ጉዳይ ነው። እና በምን ያክል ጊዜ ውስጥ አስረክቡታላችሁ? ሰው ስጋት ስላለበት ጊዜ ስለማሰብ ነው የሚጠይቁት። በትክክል ልክ ነሽ። ይህንን ኮንስትራክሽን የተቀበሉን የቻይና ኮንስትራክሽኖች ናቸው ዲል አድርገን ኦልሞስት ወደ ስራ ገብተናል በሁለት ዓመት ተኩል ውስጥ ኮንስትራክሽኑን በሙሉ ገንብተን ጨርሰን የምናስረክብ ይሆናል ይህንንም ቤት ካየሹ በሁለት ዓመት ውስጥ ነው ገንብተን ያስረከብ ነው ሶ ዴሊቨሪ ላይ ምንም ነው አንታማም መልካም እንግዲህ ስታስረክቡ ሰሚ ፊኒሽ ደርጋችሁ ነው ወይስ ፊኒሽ ደርጋችሁ ነው ወይስ ደግሞ ገዥ በፈለገው አይነት መንገድ ነው ቆንጆ ቅድም ሜንሽን አድርጌልሽ ነበረ። በሰሚ ፊኒሽድም በፉሊ ፊኒሽድም የምናስረክባቸው ይሆናል። ነገር ግን እዚህ ጋር በሰሚ ፊኒሽድ የሚረከቡን ደንበኞቻችን ቀድመን የምናሳውቃቸው ይሆናል። በፉሊ ፊኒሽድ የምናስረክባቸው ደንበኞች ከማስረከባችን በፊት ለነሱ ቀድመን እንነግራቸውና እኩል ጨርሰው እንዲገቡ እናደርጋቸዋለን ማለት ነው። ስለዚህ ሁለቱም አማራጮች አሉ። መልካም እንግዲህ፣ እዛው ላይ ያለው ፋሲሊቲ ምን ይመስላል እንዲሁም ደግሞ አካባቢ ላይ ምን ነገሮች ማግኘት ይችላሉ የሚለው ነገር ለተመልካቾች ምን አባል በጣም እዛው ላይ የተለያዩ አይነት ፋሲሊቲዎች አሉ። አሁን እንዳልኩሽ ከታች ግራውንድ ላይ ሱፐርማርኬቶችን በቀላሉ አክሰስ ማድረግ ይችላሉ። ቤዝመንቶች አሉት። ከላይ ደግሞ ቴራሶች አሉት። እዛው ላይ ያሉ ፋሲሊቲዎች ናቸው። አራውንድ ላይ ደግሞ ያለው ትልልቅ ትምህርት ቤቶች ልክ እንደ ብሪቲሽ ኢንተርናሽናል ዩኒቲ ዩኒቨርሲቲ ቦሌ ትምህርት ቤት እዛው አካባቢ በጣም ትልልቅ ትምህርት ቤቶችን ወደው አክሰስ ማድረግ ይችላሉ። ሆስፒታሎች አሉ እንደ ላንሴት አይነት ሆስፒታሎች ኢንተርናሽናል ሆስፒታሎች አሉ። ትልልቅ ሆቴሎችን በጣም ልግዠሪ የሚባሉ ሆቴሎችን፣ ኤምባሲዎችን እንዲሁም ደግሞ ኤርፖርት ወኪንግ ዲስታንስ ላይ ነው። አንድ ኪሎ ሜትር ውስጥ ምናምን ኤርፖርትን አክሰስ ማድረግ ይችላሉ። so በደንብ በፋሲሊቲ በደንብ በቆንጆ የሆነ አይነ የሆነ ሎኬሽን ላይ ነው ያለው። መልካም፣ እንግዲህ ተመልካቾቻችን እንግዲህ ይሄ አይተው መግዛት ይፈልጋሉ እና መግዛት ይፈልጉስ ለምሳሌ አንድ ዩኒቨርሲቲ ተመረጥ ሲያደርጉ ያለውን ፋሲሊቲ ቅድም ለነገር ለነገርሽኝ ብዙ ነገሮች ነገርሽኛል እና ከዚህ በኋላ መሸጥ ይፈልጉ ለኢንቨስትመንት ማለት ነው፣ ሸጥ ይፈልጉ ምን ያክል ተጠቃሚ ሆናል? ነው ነገር ነገር በጣም ቆንጆ እንዳልኩሽ ያው ሎኬሽኑ በጣም የሚፈልግ ሎኬሽን ነው ለኢንቨስትመንት ስፔሻሊ ለኢንቨስትመንት ለሚፈልጉ ሰዎች ቢያከራዩት በደንብ አትራፊ የሆነ ሎኬሽን ነው። ትልልቁ ሆቴሎች አሉ እንደ ጌስት ሃውስ አድርገው ማከራየት የሚችሉበት ነው እና ለኢንቨስትመንት የሚፈልጉ ደንበኞቻችን እጅግ ተመራጭ ሎኬሽን ያደርገዋል። መኖሪያ ቤቶች ብቻ ናቸው ወይስ ደግሞ የንግድ ሱቆችን የያዘ ነው? በጣም ቆንጆ የንግድ ሱቆች አሉ። እዚሁ ዲዛይኑ ላይ እንደምትመለከተው ከግራውንድ ፍሎር ጀምሮ እስከ አራተኛው ፍሎር ድረስ ሱቆች ናቸው። ሱቆቹንም ደግሞ እዚህ ቦዝተኝ ህንፃ ላይ ግራውንድ ላይ ያሉ በዚሁ ስታንዳርድ ስለሆነ ሰርተን የምናስረክበው ሱቆቹን ደግሞ በደምብ ላሳይሽ። መልካም። በዚህ አጋጣሚ ግን ሱቆቹን ስለምን ያክል አማራጭ ማግኘት ይችላሉ? ሱቆቹን ከ12 አካባቢ ጀምሮ እስከፈለጉት የካሬ አማራጮች አሉ። ስለዚህ በዚህ ስታንዳርድ ደግሞ እዚ ያለ ደግሞ እንመልከተው። ይለናል በዚሁ ቦን ስታንዳርድ እዚሁ አለን። ቅድመ ክፍያው የሚሆነው ከሦስት መቶ ሃምሳ ሺህ ብር ቅድመ ክፍያ ጀምሮ የሱቅ ባለቤት መሆን ይችላል። መልካም እንመልከተው። ደስ ይለኛል። ይሄ ደግሞ ያው ሲግናል ላይ ያለው ሱቆቻችን ናቸው። ኦልሞስት ኮምፕሊትሊ አልቀዋል። ሰዎች ገብተውበት ስራ የተጀመረበት ነው። እዚህ ላይ የመረጥናቸው ሱቆች እንደ ሾውሮም የሚሆኑ ናቸው። በአብዛኛው ልክ እንደ ፈርኒቸር ቤቶች፣ የግራናይት ቤቶች፣ ሴራሚክ ቤቶች፣ ኢንቴሪየር ዲዛይን የሚሰሩ ሰዎች እንዲከራዩት እንደ ሾውሮም የሚፈልጉ ከስተመሮቻችን ነው። ኦልሞስት ሁሉንም ጨርሰን ያስረከብ ነው ማለት ነው። እንደምታዩ ሱቆቹ በጣም ሰፋፊዎች ናቸው። ውስጥ ላይ እዛም ቦሌ ብሉ ስካይ ሆቴል ላይ ያለው ሱቆቻችን የሳይዝ ማነስ እና መብዛት ነው እንጂ በዚሁ ስታንዳርድ በዚህ ኳሊቲ ነው የምናስረክባቸው። የሚሆነው እንደዚህ ሰፋፊ የሆኑ በላይትም ደረጃ በሁሉም ደረጃ በዚሁ ስታንዳርድ የምናስረክባቸው ሱቆች ናቸው የሚሆኑት ማለት ነው። እንደሚታወቀ ደግሞ ቦሌ አደይ አበባ ስቴዲየም አሁን እየተገነባ ያለበት አራውንድ ላይ ነው ያለው ህንፃ ችንቢልጅግያችብ ያ ኤሪያ ደግሞ በጣም ለኢንቨስትመንት ምቹ የሆነ ኤሪያ ነው። ስፔሻሊ ደግሞ አደይ አበባ ስታዲየም በጣም ትልቁ ስታዲየም ነው። እዛ ራውንድ ላይ ሱቅ ሰው ሲኖረው ወይም ደግሞ የሱቅ ባለቤት መሆን ምን ያህል አስራፊና ምን ያህል አዋጭ እንደሆነ በደንብ የሚታወቅ ነው። አንቺም በደንብ መስካሪ የምትወኝበት ነው። እና ይህንን የመሰለ እንደነዚህ አይነት ሱቆችን እናስረክባቸው ዝግጁ ነን እያልና ይህንን ይመስላል ያቀረብነው ኦፈር በጣም አሪፍ እንግዲህ እዛ ሱቆች እንግዲህ ቤት የዛ ሱቅ ባለቤት ለመሆን የከፋፍል ሂደት ውስጥ ምን ይመስላል? በጣም ቆንጆ ያከፋፈል ሂደቱ ቅድም እንዳልኩሽ የአፓርትመንት ቤቱ ሰባ ሰላሳ እሱን ይዞ ነው። በተጨማሪ ደግሞ ከ350 ሺህ ብር ቅድመ ክፍያ ጀምሮ ከ12 ካሬ ጀምሮ እስከሚፈልጉት የካሬ አማራጮች ሱቆችን አቅርበናል፣ አዘጋጅተናል። ስለዚህ ይህንን ይመስላል። መልካም እንግዲህ ቤቶችንም አይተናል፣ ሱቆችንም እንግዲህ የተወሰነ መንገድ እንግዲህ አይተናል ማለት ነው ና እናንተ የሚፈልጋችሁ በምን ት መንገድ ማግኘት ይችላሉ ነገር ነገ ስልኮቻችንን ያው አስቀምጠናል ከታች ባለው ስልክ ቁጥር ደውለው ሊያገኙን ይችላሉ። ዌብሳይታችንንም ጆይን አድርገው የዴማ ሆፕ ሪል እስቴት ዌብሳይታችንን ጆይን አድርገው የሚፈልጉትን መረጃ ማንኛውንም እዛ ላይ በደንብ መከታተልና በደንብ ማግኘት ይችላሉ። ከሀገር ውጭ ስላሉ ለምሳሌ ዛ ባሉበት የግፍ ባለቤት አማራጭ ሁኔታ አላችሁ። ዛ ባሉበት ውጭ ያሉ ወይም ዲያስፖራ ወንድምቶቻችን ከታች ባለው ስልክ ቁጥር እንዲሁም ደግሞ በዋሳብ ነምበራችን ሊያገኙን ይችላሉ። በተጨማሪ ደግሞ ዌብሳይታችንን ጆይን አድርገው እዛ ላይ ኤቭሪ የሚወጡ መረጃዎችን ማግኘት የሚችሉ ይሆናል። መልካም ጊዜ ተመልካቾቻችን። እንግዲህ ሰፋ ያለ መረጃዎችን ስናደርስ እስካሁን እንደ ቆይተናል ማለት ነው። በጣም አድርጌ አመሰግናለሁ ተመልካቾቻችን። እንግዲህ መታዋይተው የሚገዝኛው መልእክታችን ነው። አመሰግናለሁ፣ አመሰግናለሁ።